የድሀ ቅንጡ የአፋጫ ልበቂቱ የሚባል ተረት በአካል ሲገለጽ ይህ ልጅ ነው የሚመስለው። ዶክተሮቻችን ጋንጃ በሉባንጃ እያጨሱ ምግባቸው ደግሞ እንቁላል በሙዝ መብራት ጀምሯል። እንደዚህ ከወሩ እርግጠኛ ነ የጥላቻው ማዕበል ምድርን እያናጋ ነጥቆ እንደወሰደ የአብሮነት ጸጋ የደም ሌሊት አልፎ መሽቶ እስከሚነጋ አስታራቂ አትንሳን ሞቶይ፣ ተረጋጋ። ሚስቶቻችን ወይ ደግሞ ፍቅረኞቻችን ሊመሰክሩ ይችላሉ። ይህን ነገር አረት ሰላም ሰላም፣ ጤና ይስጥልን ቤተሰቦች፣ እንዴት አላችሁ? እንደምንቆያችሁ። ዛሬ ሰኞ ነው። ቅዳሜና እሑድ እንዴት አሳለፋችሁ? ዛሬም ተመልሰን ተገናኝተናል። በዛሬ ቪዲዮቻችንም ምርጥ ምርጥ ቪዲዮችን እየተመለከትን አብረን እንቆያለን። ጣም መነጋገር የሆኑ አዝናኝ፣ አስተማሪ ቪዲዮችን ሰብሰብ አድርጌ ይላችሁ መጥቻለሁ። ሀሳብ አስተያየቶቻችሁን የሚፈልጉ ነገሮች ላይ ኮመንት ላይ ሀሳባችሁን ታስቀምጣላችሁ። እንደተለመደው ቪዲዮ ላይክ በማድረግ ሁላችሁም ላይክ በማድረግ ለሌሎች እንዲደርስ አደርሱልኝ። እዚህ ቻናል አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። እስከ መጨረሻ ድረስ የትም ምን እንዳትሄዱ። ወይ ዴቪድ ኤምቲ ግን ላይክ ላይ የሚያዝናናኝ ሰው እየፈለግኩ ነበር። በጣም ገንዘብ ያለኝ ሰው ነኝ፣ ገባ። ስለዚህ አዝናናኝና ሁለት ሺ ብሎት ፈል ይመቻል። ኧረ እባክህ፣ ያ ዘፈን ነው። ይመቻል ዘፈን ካሳቀኝ። አይ ችግር የለም፣ ጀምር። ኧረ በደንብ ነው መስቀው። አይ ቀጥል ቀጥል። አባትና ልጅ

ምንድነው አምስት ብር አምስት ብር እንደ ዶላር ቁጠረው እና በአምስት ብር ነው እንደ እንደዚህ ተንክተህ ቁጭ ብለህ የሳካው። እኔ አስር ብር ሰጣለሁ፣ አስቀኝ። አምስት ብር ባለጌ ነሽ። ጋዜኛ እኮ የቻልነውን ያህል አደብ ለማስያዝ እየሰራ ነበር። አዱን አይመጣና ሰግጡ ብሎ ህዝቡ እንደገና ግውጣ አደረጋቸው። እየሰገጠ ነው ያለው። እስቲ አንድ ቪዲዮ ደግሞ አሳይቻችሁ፣ አንድ ኮሜንት ለማነብላችሁ። የተመንዳት ሄዱ

ወይኔ ሻማሪ፣ እሺ በለኝ እና በእናትሽ መኪና ልግዛልሽ። ይኸውልሽ ዛሬ እሱን ላወራሽ አይደለም የወጣሁት እኮ። እሺ ምንድን ነው፣ ለምንድን ነው የምታስጨንቀን? በሕይወት አንድ ውሳኔ ይወስኛል። ከዚህ በኋላ የማንንም እገዛ አልፈልግም፣ ያንችንም ሆነ የቤተሰቦቼ ጓደኞቼ በራሳቸው እየተፍጨረጨሩ እየተለወጡ እያየሁ ነው። እኔ ደግሞ ኮንፊደንስ እናጥቻለሁ። ስለዚህ ከዛሬ ጀምሮ በራሴ መስራት ጀምር ነው። እሺ ከዳዲ ተቀብዬ መቶ ሚሊዮን ልስት መቶ ለምንድነው የምታስጨንቀኝ? አሁን የማደርገውን ከክፋት አትጣል። ኖ ጋድ ፕሊዝ ኖ ኖ፣ ይቅርታ በራሴ መፍጨርጨር አለብኝ ነው የማንም ሞራል ለመንካት ነው። መቶ ሚሊዮን ብር ውሰድ እየተባልክ ወይ ደግሞ ከአባቴ አምጥቼ ለስጥ እየተባልክ ምን የምትል ጀግና ኢትዮጵያዊያ መስለኝ መ ስለ ንብረት ስናነሳ ከሰሞኑ እንግዲህ ሴፎን ይቤስ ትናንት ቪዲዮ አለቀቀ። ምን እንደሆነ አላቅም፣ እንደሆነ በርግጥ አላቅም። የምገምታቸው ነገሮች አሉ። ግን በባለፈው አንድ ኤቢ ማርሻል የሚባለው ልጅ ካቀረበ በኋላ እንዳለ በቃ እሱ ብቻ ሆነ። ፎሬክስ ትሬደሮችም ፎሬክስ ትሬደር ያልሆኑም ሰዎች ስለ ሀብት የሚመኙ ሰው ከሀብት ጋር የተያዘ ወሬ ያላቸው ዳታዎች በሙሉ በቃ እሱ ልጅ ላይ ትሬዲንግ በነገራችን ላይ ፌክ ነው ሙሉ በሙሉ የሚሉ ሰዎችም አይቼ በጣም ነው የተገረምኩት። እና ማረጋገጫ ይፈልጋል እንደዚህ ለማለት። ፌክ እንዳልሆነ ደግሞ ማረጋገጫ አለ። ትክክለኛ ስራ ነው፣ ግን እስካመር አለ ወይ? ብር ያለበት ቦታ ሌባ አለ። የሚገርመው ትላንትና ገና ነው አርባ አምስት ፐርሰንት የኢትዮጵያ ህዝብ መብራት እንደሌለ ያወቁት ሚሊዮን በላይ ህዝብ ለማንኛውም ከደረሳችሁ መብራት አሳውቁ ነው። 45 ሚሊዮናችሁ ምን ላይ በልብን ነው? ብያለሁ እኮ ፀሐይ ሊያረገን ነው ብያለሁ እኮ በአንተ ያምራላሁ፣ ማፌዝ አትበልብን ለማለት ነው። ሰላም በቃ ቲክቶክ ላይ ጤነኛ ሰው ጠፋ ማለት ነው። አሁን ይህ ሰውዬ ምን እያደረገ ነው? እስኪ ቪዲዮ ኒውት እና ኮመንት አብረን እናነባለን። እንቅጥቅጥ ራስን በራስ እንዳትቋጥር። በረሮ በጀርባው ተገልብጦ ለመመለስ ሲሞክር እንዴት አሰብከው? እንዴት መጣ በረሮ አምራች ነው የእርግጠኛ ነኝ። ዱዳው ፍሪክ እንዴት አንግ እንደተሰራ ሲያስረዳ፣ ኑሮዬን ነው በዳንስ የገለጽክልኝ! ግራ የገባው ኑሮ። አንዳንድ ጊዜ ኮመንት ምጽፉ ሰዎች ምናለ ቪዲዮ ብሰሩ። አንዳንድ ቪዲዮ የሚሰሩ ሰዎች እኮ ከእናንተ በጣም አንሻልም፣ በጣም ትበልጡናላችሁ። እርግጠኛ ነኝ ኮመንት ምጽፉ ሰዎች ለምን ሁሉም የሚያቀርብ ሰው አዋቂ ማለት አይቻልም። ከእነሱ መካከልም አንድ ከሰሞኑ ወንድ ልጅ ፕሬዲያ ያለ የሚሉ ዶክተሮች በጣም በርካታ ናቸው። ወንድ አይደለውም ወይ ደግሞ ካላቅ እንዴ? ጫልጋይስ እነዚህ ከላይ የመቷቸው ሰዎች የሕክምና ባለሙያዎች ናቸው። ከምናውቀው ነባራዊ ሁኔታ ውጭ የሆነ ሀሳብ ነው ይዘ የመጡት። የመጀመሪያው ይሄ ሰው እንግዲህ ወንዶች የወር አበባ እናያለን ግን አብዛኞቹ አይናገሩም ካለ በኋላ የወንድ ልጅ የዘር ፈሳሽ ወይም ደግሞ ስፐርም ከሰላሳ ቀናት በደነኮነበትም ነው የሚለን ምን እንደምናደርገው የራሱ ግራ ገብቶኛል። በዚህ በኩል ያለው ደግሞ ዶክተር ዮናስ ይባላል። የእርግዝና ስሜት የሚሰማቸው ወንዶች አሉ። እኔ እንግዲህ ሁለቱንም ግራ ገባኝ። የወር አበባ እንደማይመጣኝም አላቅም የእርግዝና ስሜት እንደሚሰማኝም አላቅም። ኤኒዌይስ እስቴ እንስማቸው ሁለቱንም። ወንዶቹም የወር አበባ እናያለን ብዙ ግን አይናገርም። አሁን ይሄ የወር አበባ የሴቶችን የሚመስል ደም አይደለም። የመራቢያ ሴሎቻችን የሴቶች መራቢያ ሴል እንቁላልና የወንዶች የመራቢያ ሕዋስ የወንድ ዘር ወይም ስፐርም ሴል ሰውነታችሁን ውስጥ ከሰላሳ ቀን በላይ መቆየት የለበትም ከአራት ሳምንት በላይ። ሰው እንግዲህ እንደሰማችሁት ነው። ይሄ ግለሰብ የወር አባ ና ያለን ግን ብዙዎቹ ያይናገሩ የሚደብቃሉ ይላል። ግን የሚደብቅ አይደለም አይቻላቅም። ዶክተር ዮናስ ደግሞ የሚለንን እንሰማለን። ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ጅላችሁ የመጣሁት የእርግዝና ስሜት የሚሰማቸው ወንዶች ወይም ደግሞ ኮቬድ ሲንድረም ስለምንለው ጉዳይ ይሆናል። መጀመሪያ አንድ የምታስቀኝ የድሮ ግጥም አለ። ተሼ ማዞሪያ ተሼ ማዞሪያ፣ ሚስቱ በፈረስ እሱ ባህያ የምትል። ኤኒዌይ ኮቪድ ሲንድረም የምንለው ወንዶች ላይ የእርግዝና ምልክቶች ሲታይባቸው ይህ እንግዲህ ሲምፓቲክ ፕሬግናንሲ ይባላል። የመጀመሪያው ሶስት ወር እና የሶስተኛው ሶስት ወር ትንሽ ከባድ ነው እና ኮቪድ ሲንድሮም ያለባቸው ወንዶች ልክ እንደ ሴቶች ሁሉ የመጀመሪያው ሶስት ወር ላይ ማቅለሽለሽ፣ ድካም ምናምን ይታይባቸዋል ከዚህም የመጨረሻዎቹ ሶስት ወር ላይ ደግሞ በቃ እንደምት አይነት ስሜት ተሰማ ምናምን ይላል። አንዳንዶቹ ላይ በሚገርም ሁኔታ አካላዊ ለውጦችም አሉ። ለምሳሌ መጠኑ ትንሽ ቢሆንም በቃ ጡት መጠናቸው ከፍ ማለት፣ ቁርጠት መሰማት ወዘፈ ይኖራል። እንግዲህ ሁለቱንም ሰምታቸዋል። እኔ ለሁለቱም እንግዳ ነኝ። ሊወራ በማይቻል አቅም የእርግዝና ስሜት ተሰምቶኝ የማያቅም። ያ ማለት ግን ሕክምናው ስህተት ነው እያልኩ አይደለም። ወይም ደግሞ እነዚህ ግለሰቦች ስህተት ናቸው እያልኩ አይደለም። ምናልባት ስለማላቅ ሊሆን ይችላል። ሀሳቡ እንግዳ ስለሆነ ነው። እናንተ ታያላችሁ ወይ? የእርግዝና ስሜትስ ተሰምቷችሁ ያውቃል ወይ? ኮሜንት ላይ አስቀምጡልኝ። እሺ ወንዶች አምጠው ሳይወልዱ እሱን አረጋግጡ። ዶክተሮቻችን ጋንጃ በሉባንጃ እያጨሱ ምግባቸው ደግሞ እንቁላል በሙዝ መብራት ጀምረዋል። እንደዚህ ከወሩ እርግጠኛ ነኝ። ለምን እርግጥ ከሳይንሱ በጣም የራኩ ሰው ነኝ፣ አላቅም ስለ ሳይንሱ ማውራት አልችልም፣ ግን ወንድ መሆኔን አውቃለሁ። ፆታ የወንድ እኛ ማረጋገጥ ካቃተን፣ እንግዲህ ያው ሚስቶቻችን ወይ ደግሞ ፍቅረኞቻችን ሊመሰክሩ ይችላሉ ይህን ነገር። ኧረ የምር ይሄ እዚህ ሙያ ውስጥ ያላችሁም ሴቶች ለምን ባሎቻችሁ ላይ ወይ ደግሞ ፍቅረኞቻችሁ ላይ ይሄ ነገር አስተውላችሁ የምታውቁ ከሆነ የምርም ሳይንስ ከሆነ ሀሳብ ብትሰጡ ደስ ይለኛል። እንጂ ይሄ አስማማ ነው እንደ ወንዶች በትንሹ ፔሬድ ያሉ ስትል እንግዲህ ትመለከቷት ዶክተር ማን ተናግራለች። እኔ እንደዚህ ነገር ገጥሞኝም አይቼም ሰምቼም አላውቅም። እስኪ ወንዶች እንደዚህ ነገር ገጥሟችሁ አይታችሁ ታውቃላችሁ ወይ? ሀሳባችሁ ይስጡበት። እስኪ ዶክተሯ እንግዲህ ስትናገርም ከ33 እስከ 35 ቀናት ባሉት ውስጥም የሚመጣ የሆርሞናል መዛባቶች መኖራቸው ገልጻም ቆይታው ደግሞ ከ48 ሰዓታት ወይም ደግሞ እስከ ሳምንትም ከፍ ሊል እንደሚችል ገልጻለች። ታዲያ በዚህ ጊዜ ወንዶቹ የሚያሳዩት ምልክትም ዶክተሯ የተናገረች ሲሆን የራስ ምታት እንዲሁም ደግሞ ለስራ ሞራል ማጣት፣ እንቅልፍ እንቅልፍ ማለት፣ ንዴት ንዴት ማለት፣ መነጫነጭ፣ የምግብ አለመፈጨት ማቅለሽለሽ፣ ለግንኙነት ያላቸው ፍላጎት መቀነስ፣ እንግዲህ እነዚህ ምልክቶች ሊያሳዩ እንደሚችሉ ተናግራለች። እናንተስ እነዚህ ነገር ነገር። ወንዶች የሆነ በጣም አሳዛኝና ና ቅስም ሰባሪ ዜና ተሰምቷል። ታላቁ አባት ሀጂ ሙፍቲ ኡመር ኢድሪስ ህይወታቸው ማለፉን በዚህ ሰዓት መረጃዎች እያሳዩ ይገኛሉ። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩትም በሁሉም ዘንድ የሚወደዱት ክቡር ዶክተር የሆኑት ሀጂ ሙፍቲ ኢድሪስ በዛሬው እለት እንግዲህ ህይወታቸው አልፏል። በጠና ታሞ በህክምና ላይ እንደነበሩ እኔም መረጃዎችን በተደጋጋሚ ሳደርሳችሁ እንደነበር ይታወቃልም። ታዲያ ዛሬ ላይ እንግዲህ የተወሰነ የጤና መሻሻል እንዳላቸው ከቤተሰቦቻቸው መረጃ ወጥቶ ነበር፣ ነገር ግን አሁን ላይ ህይወታቸው እንዳለፈ ተሰምቷል። እጅግ በጣም ያሳዝናል። ሀገራችን ላይ ስለ ሀጂ ሙፍቲ ሳስብ እሳቸውን ለመውደድ የግድ ሙስሊም መሆን አይጠበቅብም። የምር በጣም ትልቅ የሀገር አባት ናቸው። በቃ እኔ አንደበታቸው በጣም በስራ አጋጣሚ፣ ስራ በወጣሁበት አጋጣሚ አንድ ሁለት ሳቸውን የባ የጠድሉ ነበረኝ። አንደበታቸው ሚዲያ ላይ ከምናየው የበለጠ ነው። ኖርማል በአካል ስትቀርቧቸው እና ረጅም አላወራንም፣ ግን ሲያወሩ ቀርቤ አይቻችኋለሁ እና የሆነ የሚያሳዝን ነው። በቃ እንደዚህ አባት ሲሞቱ እንደ ሀገር የጎደለብን እንደ ሀገር ባዶነት የሚሰማን አይነት ፊሊንግ እንደሚሰማን ፈጣሪም ለቤተሰቦቻቸው ለሚወዱት ለኢትዮጵያ ሕዝብ መጽናናት እንመኛለን። ከእሳቸው ጋር ተያይዞ የሀገር አባት እንደመሆናቸው መጠን የሆነች ግጥም ተጽፋ ነበር። የጥላቻው ማዕበል ምድርን እያናጋ ነጥቆ እንደወሰደ የአብሮነት ጸጋ፣ የደም ሌሊት አልፎ መሽቶ እስከሚነጋ፣ አስታራቂ አትንሳን ሞቶይ ተረጋጋ። ሪፕ ነፍስ ይማር ይላል እንግዲህ አስታራቂ አታሳጣና እንደዚህ አይነት አባቶችን አትውሰድብን የሚሉ ሰዎች አሉና መስ ቢቆዩ በቆዩ እንደዚህ አይነት አባቶች በጣም በጣም ያስፈልጉናል። እሳቸው ማየት ከሚፈልጉት መካከል አንድ ጉዳይ ነበረ ኢትዮጵያ ውስጥ። እንዲሁም ስለ እሱ ጉዳይ ከማውራት በፊት የሆነ ጊዜ አንድ አጋጣሚ ሲያወሩ ሰምቻለሁ። ቪዲዮ ላይ ከሰማችሁ ምናልባት፣ ወደ ጎንደር ሄድኩና አዲስ ተሰርተው ጎንደር ነው ምናምን የሆነ አማራ ክልል ሄድኩ አሉ ትክክለኛውን ቦታ እዛ ሄጄ እዛ ምርቃት እኛ እንደምንለው በሙስሊሞች ቋንቋ እንደሚባል አላቅም። እዛ ላይ ተገኝቼ ከዛ የማርያም ቤተክርስቲያን ይህን ያክል ብር፣ ኦርቶዶክስ ተዋህዶ ቤተክርስቲያን ይሄን ያክል ብር ሰጥታለች ለመዝጊዱ መስሪያ ብሎ ሲወራ ሰምች ጋ እና የኢትዮጵያ ሕዝብ ማለት እንዲህ ፍቅር ነው ብሎ ሲመሰክሩ አይቻቸው ሰምቻቸው አሁን ነው የተገረምኩት። በዚህ ልክ እውነታን የሚመሰክሩ አንድነትን የሚያውጁ አባት ነበሩና ከመሞታቸው በፊት የሚመኙት የነበረውም ደግሞ ኢትዮጵያ ውስጥ ሰላም ቢሰፍን የሚመኙ ነበር። አንድ ቪዲዮ ላስ

ምኞታቸው ለኢትዮጵያ ሰላም፣ አንድነት፣ ፍቅር ነበረ እና ሃይማኖት መሪም በላይ ናቸው። በጣም ከሃይማኖት አባትም በላይ የሀገር አባት ነበሩ። ዛሬ ሰኞ ቪዲዮ ጠዋት እየሰራሁ ነው የምገኘው። የቪዲዮ በሚለቀቅበት ሰዓት ላይ ስርዓተ ቀብሯቸው ተፈጽመዋል። እርግጠኛ ነኝ እዚሁ እኔ የምኖርበት አካባቢ በኔን መስጊድ አለ። ፒያሳ አካባቢ ነው ነው ም ቀብር ስርዓታቸው እንደሚፈጸም ቀደም ብሎ ፕሮግራም ወጥቶ ነበረ። ዜናውን ሰምቻለሁ ቻልኩኝ እሄዳለሁ። እኔም እዛ አካባቢ ነው ቀብሯቸው። እንግዲህ ያው ቪዲዮ በምትመለከቱበት ሰዓት ላይ ምናልባት ምናልባት ቀብራቸው ተፈጽመዋል የሚለው ዜና እየሰማችሁ ሊሆን ይችላል። ፈጣሪ ነፍሳቸውን ይቀበል። እንደዚህ አይነት አባቶችንም ደግሞ ኢትዮጵያ ምድር ላይ ያቆየልን ከማለት ውጭ ምንም አንለ ለቤተሰቦች ለወዳጅ ዘመዶች መጽናናት እንመኛለን። አባታችንን ፈጣሪ ይቀበላል። የዳዳ እኛ የመጣነ ፍቅርስክሎፋ ነው። በሚሊዮኖች የሚከታተሉት የቲክቶክ እና ዩቲብ ቻናል አለም አንድ ቀን እሺ፣ ወርደህ ተናግረኛል አንድ ጊዜ እሺ እኛ የምንሰራው ለወጣቶቹ ጀኔሬሽን ለማኞችና የለማኝ ለማኞችን ኢንተርቪው በማድረግ ለእነሱ ትምህርታዊ ነገሮችን ማቅረብ ነው። ዛሬ ከማን ጋር ነው የመጀመሪያ እከክህንና ልመናህን ያገኘው በስንት አመት ነበር? አልሞስት

በዚህ መንገድ ሁላችሁም እንደዚህ ከካም ሆን ትችላላችሁ። ያው የኖርንበት ነገር ነው። ሌላ ምንም ልልህ አልችልም። ተረድተኛል ብዬ አስባለሁ። በቀጣይስ እንዴት ነው ይሄንን ከካምነት ሆን ለማስፋት ምን ምን እቅዶችን አቅደዋል? ብዙ ዘርፈ ብዙ የሆነ ስራዎች ለመስራት አስቤያለሁ። ዘርፈ ብዙ ብዙ ነገር እናደርጋለን። ይሄንን ቲም በጣም እናበዘዋለን፣ ማሳደግ እንችላለን። እንደ ኢትዮጵያ አሁንም አሉ ብዙ ጓደኞቼ የብት ከካም ነው። ሁሉም እና በዛ አይነት ነገር ነው። አንተ ጎበዝ ነህ በርታ ላለው እና በርታ፣ አስር ብር አለ። አስር ብር የለኝም፣ ይቅርታ፣ ምንም የለኝም። ከካም ደስ ይላል። ምን አልፎልህ ነው እንደዚህ የምታርከፍክፈው? ያ ቅንጡ ያፋጫል በቂቱ የሚባል ተረት በአካል ሲገለጽ ይህ ልጅ ነው የሚመስለው። ሲያረጉ አይተሽ ነው? እሺ ኧረ መቅደስ አልተጨ በለው የመቅደሱን ሁለገብነት ዛቂት በሚል ዛቂት በሚል እያላችሁ ነበር፣ ግን እንደዛ ብሎ አልታየኝ። ምን ይጋ እዚህ ነው ጋር እንደዚህ የሚያወራው ነው። እንደዚህ እንችላለን እንደዚህ እንችላለን የሚላችሁ ከሆነ አንድም ቃል አልሰማው። የእውነቴን፣ እንዴት ነው ቃላቱ የሚሰናሰልልህ ብረዘር? እንደዚህ ስታወራ እኔ ለማውራት ራሱ ስንት ጊዜ እያቆምኩ፣ አብሮት ሚሪንዳ አልጠጣም። እቺ ልጅ ግን ምን ታርጋችሁ፣ ምን አርጊ ነው የምትሏት? ብዙዎቻችሁ ታቋታላችሁ። ቃል ኪዳን፣ ነፍሱን ይማርና የታሪኩ ባባ ሚስት በተደጋጋሚ የዚች ልጅ ፎቶ እየተጠቀመች ፌስቡክ ላይ ፖስት የምትፖስት አንድ ልጅ አለች። የምትፖስታቸው ፖስቶች ደግሞ ታርጌትሊ፣ ነፍሱን ይማርና ከታሪኩ ባባ ሞት ጋር እያገናኘች ማለት ነው የምትፖስተው። ልጅ ደግሞ እቺ ነች ከቃል ኪዳን አንጻር ከምትፖስታቸው ብዙ ፖስቶች መካከል አንዱን ላሳያችሁ፣ ተመልከቱ። ከአንድ ሺህ በላይ ላይክ አለው። ይህ ፖስቷ ተመችቶት ላይክ ያደረገ ከአንድ ሺህ ሰው በላይ አለ ማለት ነው። ምን ይላል ፖስቱ ታዲያ? የሞተ አልተጎዳም ትላላችሁ ይላል። ያው ዳይሬክትሊ ሜሴጇ ይገባቸዋል። እሱ ወይንም ታሪኩ ባባ ቢሞትም ቃል ኪዳን ግን በጣም ደስተኛ ነች ነው ሜሴጁ። ያው ሞት ለሁላችንም ያለ ነው። አሁን በህይወት ያለንም ጊዜያችን ነው የምንጠብቀው ተራችንን ማለት ነው። ለማንም ሞት የሚቀር ነገር አይደለም። በሞት ምክንያት ደግሞ እናቱን፣ አባቱን፣ ወንድም እህቱን፣ ሚስቱን፣ ባሉን ያጣ በጣም ብዙ ሰው አለ። በአጠቃላይ ሞት የህይወታችን አካል ነው እና ከዚህ አንጻር እች ልጅ ከአሁን በኋላ ያለውን ህይወቷን በሙሉ እያለቀሽ ኑሪ ነው የምትሉት ወይንስ ሁሌም ጥቁር እየለበሽ ኑሪ ነው የምትሉት? ገና ለገና ሳቀች ብላችሁ ደስተኛ መሰለች ብላችሁ በዚህ ልክ እንዴት ትልቀሰቀሳላችሁ? በእናንተ ግምት ወይንም በእናንተ አስተሳሰብ እች ልጅ እየሳቀች ፎቶ ስለተነሳች በቃ ደስተኛ ነች ማለት ነው? ዛሬ እየሳቁ የምታዩዋቸው ሰዎች እኮ ደስተኛ ስለሆኑ አይደለም ከላይ ለእናንተ ደስተኛ ለመምሰል እንጂ በጣም ብዙ ሰው በውስጡ ብዙ ህመም አለበት። ቢገባችሁ። ቃል ኪዳን ጋር የታሪኩ ባባ አንድ አደራ እጇ ላይ አለ፣ ልጃቸው ማለት ነው ስለዚህ እች ልጅ ለልጇ ስትል ጠንካራ መሆን አለባት፣ በውስጧ የያዘችውን ይዛ ቢሆን ማለት ነው። በዚህ ፎቶ ላይ የምንመለከትሽ እህታችን፣ እባክሽን ቢያንስ ለልጇ ስትል እች ልጅ መኖር አለባት መጠንከር አለባትና፣ ፕሊስ ፍቻት። በቃ በፌስቡክ አካውንቷ ገብታችሁ ማየት ትችላላችሁ። አንዴ አይደለም በተደጋጋሚ ስላየው ነው ይሄንን ቪዲዮ የሰራሁት። በተለይ በተለይ ደግሞ እንደ ሴት ልትረጃት ይገባል ብዬ አምናለሁ። አንቺም ሴት ልጅ ነሽ ነገ ብዙ ነገር ሊያጋጥምሽ ይችላልና። እባክሽን እንደ ሴት ቢያንስ አንደርስታንድ አድርጊያት። ለምን እንደሆነ አላቅም። ብዙ ጊዜ ከማየው ነገር አንጻር ሴት ለሴት ለምን በዚህ ልክ እንደምትቀሳሰሩ አይገባኝ። ሞስቶፍ ማለት ነው፣ ከጥቂቶች በስተቀር በጣም ነው የምትቀሳሰሩትና በቃ ለልጇ ትኖርበት ፍቻት። ፕሊስ ይሄንን ቪዲዮ አድርሱላት። አመሰግናለሁ። ታሪኩ ባባ ሞት ላይ የቃል ኪዳን እጅ ያለበት ማስባል የሄደችበት ርቀት በጣም በጣም ያሳዝናል። እኔም ይህም ቪዲዮ ፎቶ በጣም ተደጋጋሚ ተመልክቻለሁ፣ ግን በቪዲዮ ያወራው እስካሁን ይሄኛው ልጅ ነው። እንደዚህ አይነት ሰዎችን መቃወም አለብን ብዬ አስባለሁ። ሰው ስለሳቀ ደስተኛ ስላለቀሰም ደግሞ አዝኗል ማለት አይቻልም፣ እና የውስጡን የሚያውቀው ባለቤት ቀጥል። ደግሞ ማንም ሞት ማለት የህይወታችን አንድ አካል ነው እና ማንም በምን መጋጣሚ ሊሞት ይችላል እና የሞተ ከሞተ ይኖርም ደግሞ ይኖራል የእግዚአብሔር ስራ ነው። ያለውን ሰው ለመስበር ወይ ደግሞ ዝቅ ለማድረግ የምንሄድበት ጥረት እንትን ርቀት አንዳንድ ጊዜ በጣም ነው የሚገርመኝ። ለተንኮል የተከፈተ ጭንቅላታችን ጥሩ ነገርም እንዲሁ ቢከፈት ሀገርን የመቀየር ፓወራችን በጣም ከፍተኛ ይሆናል ብዬ አስባለሁ። ከዚህ የምታደርግ ልጅ አለች ፌስቡክ ላይ፣ እኔም በተደጋጋሚ በተደጋጋሚ አይቻለሁ እና ፌስቡክ ላይ በጣም እኔ በቃ ከቲክቶክ ባልተናነሰ ፌስቡክ ላይ የሚጻፉ ነገሮች ከዚህ ቀደም ሌላኛው ቻናሌ ላይ አውርቻለሁ፣ ያለው ላይ ገብታችሁ ማየት ትችላላችሁ። በጣም በጣም የሆነ ሰውና ሰው ማህበረሰብና ና ማህበረሰብን የሚያጋጭ ጽሁፎች፣ ፖስቶች ይፖሰታሉና እንኳንም ቪዲዮ አሉ ነው እዛ ላይ ያሉ ሰዎች ቪዲዮ የመስራት አቅም ስለሌላቸው ደግሞ ምናልባትም ካሜራ ፊት ለፊት መቆም ለማይችሉ ነው እንጂ ቢችሉ ሌላ ጦርነት ይፈጠራል ብዬ አስባለሁ። ልቦና ይስጣችሁ። ቁጭ ብለሽ ደምቀሽ ትታያለሽ በዚህ ዘፈን ተወስሳችሁ ፍቅረኛ ለመያዝ ምናምን እያሰባችሁ ያላችሁ ወንድሞቼ በፍጹም እንዳታደርጉት። ይሄ ትግላችንን ወደኋላ ለመጎትት ለመጎተት ትግላችን ላይ ጥቁር ጠባሳ የሚጥል ወጥመድ የሆነ ዘፈን ነው የተለቀቀብን። በፍጹም እንዳታስቡት። ምኑ እንደሳባችሁ ራሱ አላውቅም። ሴቷ የወንድ ዘፈን ትዘፍናለች፣ እሱ ካርቶ ይጮታል በተደጋጋሚ አይቼዋለሁ። ምኑ እንደሳባችሁ ራሱ አላውቅም። ይህን ያህል የመጣ ነው ለዚህ ነው እንዴ? እኔ ስንት ጊዜ ነው ያየሁት? ቁጭ ብለሽ ደምቀሽ ትታያለሽ፣ ደሞ እንዴት ታምሪያለሽ

እስካሁን ታግለናል። ሲጀምር ቆራቸው በጣም ይገርማል። እንግሊሽ ፎር ኢትዮጵያን ነው ያስታውሱ። ጉራጌ ሃንግ ፍቅሩ ናቸው። አረ ምግብ ቀንሽ እን ፈንድተሽ ሀገሩን ስጋ በስጋ ልታደርጊው ነው እ አቤት እናት አረ ስልክ ነው። አባ አንቀለ ገላት ነው። እን ትንፋይ ስጣት እንጂ ምን ሆነ ነው እንዲህ? አቤ ብራዘር አረ ስልክ እያወራው ነው እንዴሽ ፒስ ቅጥነት ውበት ነው ሲባል፣ በቃ መብላት አቆማችሁ። ደግሞ እንዴት ነው የምታምሪው? እስኪ ቀፊ። እረ፣ በሌለ ካሜራ እናት፣ ሺህ ነገር ውሸት ነች። እንዴት ነው የምታምሪው? እረ በስመ አብ ውበት፣ ወይ ጠልፌሽ ሊል ይፈቀድልኛል። ሄለው፣ አቤት እናት። አረ ጠላ የሚገዛ ባል ይስጥሽ። እረ በስመ አብ የአንተስ ከፋ በዚህ ዝናብ እንዲ ታዞራት አለ ፔስታል ቢያንስ አገዛላትም። ሄለው እናት፣ ምንድነው ጠዋት ትሬኒንግ አለብሽ እንዴ? አትሌቶች ራሱ ኮንዳንች ዳንቺ አለበሱ። አረ ካሶተኒ አ የሰው ልጅ በዚህ እድሜው የኔ መሰለ ቆንጅዬ ልጅ ወልዶ ይገላገላል። አንቺ ለኔ አንድ ልጅ። አረ ታይ ታይ፣ ግን ምን አችልም። ይሄ ነው አለ መቻል እንዴ አረ ምንድን ነው መነጸሩ? የመሸ መስሎች። በጊዜ እንዳገቢ አይመክሩሽም እንዴ? አረ ሲያስጠላ ምንሽ ነው ሄለው። ወይ አረ እየመጣው ነው፣ ስልክ እኮ እያወረው ነው እናት፣ ሄለው። እንደዚህ አይነት ቪዲዮ በመነጋገር ባይሰሩ እውነት ቢሆን ምን ሊፈጠር እንደሚችል አስባችሁታል? በጣም ምርጥ ይሆናል። ግን ይሄ ተነጋግሮ ይመስለኛል እንደ ጅማ

ቼ ነው ግን እንዲህ የሸመድር ሹባክ ቤተሰቦች፣ የዛሬ ቪዲዮቻችን እነዚህን ይመስሉ ነበረ። ዘናፍታ እንዳላችሁ ቁም ነገሮች እንዳገኛችሁ በተስፋ አድርጋለሁ። ቪዲዮን ላይክ ካላረጋችሁ ላይክ አድርጉ። ቻናሉንም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮሜንት ላይ ማስቀመጥ እንዳትረሱ። ቀጣይ በምርጥና በተሻለ ቪዲዮ እንገናኛለን።